ያሉትን ይበሉ። ይሄን ካረገኝ የወደ ደሟች ነው። እኔ ስም የገባኝ ወይ ጉድ። አረኛ በደንብ አርገ እንደሱ ቅፍ አርጊው እንደሱ። አዎ ሰርታችሁበታል። አረ እንደ ወይናት አይጥ ለመሞቻዋ የድመት አፍንጫ ታፈነፍናለች አለ። አይ አይ አይ አይ፣ ውርደት እንደ ሩታ ነብሰ ጡር ስለሆነች እንጂ ካልዳነ ይሙት። አሁን ሩታ ቤት በዚህ በጥፊ ስትወለውላ አታየኝ። እሱ ነው እሷ ነው። ርርእድ ኦኦኦ ምንድን ነው የሚገቡት? የአባቴ አምላክ ግፍት አያደርጋችሁ። እኔ የሚገርመኝ ቤተሰብዬ እንግዲህ በትኩስ ነገር ዛሬም እንደቀወጡት ነው። ቲክቶኩን ማለት ነው እንግዲህ አብርሃምና ሄርሜላ ላይፋቸውን አሁንም እንግዲህ ዘ ላይፍን እየገፋፉ ይገኛሉ። በእርቱ ጠንክሩ። ለምንድን ነው ግን አብርሃም ብዙም አፍህን አትክፈተው፣ ጠበብ አድርገው አይ ውር ውር የሚሉ ዝንቦች እንዳይገቡብህ ብዬ ነው። ለራስ በማሰብ እንጂ በጣም ነው። ዛሬም እንግዲህ ባለ ትዳር የሆነው ሰውዬ ዛሬም ይሄንን ፖስቷል ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚገርመው። እና አብርሃም ሙዙን ትናለበት ምን አለበት ምቱና እንደዚህ እየተቀበጣበጡ እና ባይባሉ ነበር የሚገርመኝ ሆ ሆ አራታ ና ብሬ ካልዳኔው